አቶ አብረሃም እርግፍ አድርጌ አንቺን ለመርሳት ያልቻልኩኝም አለ። እውነት አብርሃም፣ አብራችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ ወጣችሁ እየገባችሁ ተቃቅፋችሁ እያደራችሁ እኛን ልታጃጁሉን እውነታችሁን ነው እንዴ? ትናንትና እኮ አብርሃም ካሜራ ማን ነበርክ? ዛሬ ደግሞ እዚህ ጋር ስትፖስት፣ ኧረ ሼም። አሁን እኮ ነቅተናል አብርሃም፣ የምር ነቅተናል። ያልነቃ የለም። ያልነቃው እየተሳደበ ያለው ነው። ከዛ ውጭ ያለው አያቁሙ፣ እንደዛ ዓይነት ነገር አንፈልግም የሚለው ስማርት የሆነ ሰው ነው። ተሳዳቢው ግን ደደብ ሰው ነው ማለት ነው

ለማንኛውም አብርሃም እንግዲህ በማነው ማነው ስሙ እናንተ ዘፈን ነው እና የዘፋኙ ስምን እንጃ ብቻ፣ አንቺን እርሳት ልቤ እርሳት ይለኛል እኔ ግን መርሳት አልቻልኩኝም ብሎ እንግዲህ ለንግስት ሚስቱን ዘፈነላት ማለት ነው። እና አብርሃም ምን ነው አብራችሁ እያደራችሁ አይደል እንዴ? አብራችሁ እየዋላችሁ አይደል እንዴ? ትላንትና ራሱ አብራችሁ ምሳ በላችሁ። ትላንትና ካሜራማን አንተ ነበርክ። ለምንድን ነው የምታጃጅሎነኛል? ለምን አጃጃላችሁን? ማለቴ በተለይ ተሳዳቢዎች ለተሳዳ ተገዳቢዎቹ እዘኑላቸው፣ ወንጀል እየሰበሰቡ ስለሆነ ማለት ነው። እኔ ከም ባላ አልሳደብም፣ እውነቴ ነው ብላቸው። እኔ አልሳደብም። በሁለቱ ሰው በሁለታቸው ላይ ለሚመጣው ኦኬ ልናገር እችላለሁ። እና እኛ ነቅተናል። በቃ ይበቃችኋል፣ ነቅተናል። በቃ እንደዚያ ይሄ ነገር አቁሙ ብለን ልንነሳ ወይም ደግሞ ልንናገር የቻል ነው ሩታየርጉ ሆና ከሌላ ሰው ጋር ስራ ስትሰራ ብቻና ብቻ ነው። እና ይሄ ደግሞ የሚያስጠላ ነውር ነገር ስለሆነ ነው እየተናገርን ያለ ነው እንጂ ሌላ ልንናገራችሁ አንፈልግም ነበረ። ነገር ግን አሁን ወጥ እየረገጣችሁ ስለሆነ ነው ይሄ የምንላችሁ ማለት ነው። ይሄ ደግሞ የሚቃወማችሁን ሰው የሚቃወማችሁን ማህበረሰብ ሲቀጥል እንድትሳ ይሳደብ በስርዓት እንደዚህ ነገር አቁሙ የሚላችሁን ሰው ለእናንተ ክብር ያለው ሰው ነው። እናንተ እንደዚህ እናንተ እንዲ ስድቡ በጠቅላላ ኮሜንቱ በጠቅላላ ስድብ ነበረ። ተግባባን። አሁን እንደዛ ነበረ። ስለዚህ አብርሃም፣ ሚስት አጠገብህ ናት፣ ያለችው አንድ ቤት ነው ያላችሁት። እኛ እኮ ባለፈው በቃ የተሰጠን መረጃ በሙሉ ተናገርን፣ ተናገርን፣ ተናገርን ጨረስ ነው። ከዛ በኋላ እናንተ አፈር ብሉና ውሸት ተሰጥቷችሁ ውሸቱን ሰርታችሁበት ገንዘብ የምታገኙትን እሳት ነው የሚሆንባችሁ። አቁሙ ተባል። እሱም ብቻ አይደለም ግን እኔ ዝም ብዬ ነበረን፣ ለእናንተ ብዬ ዝም ብዬ ነበረ። ግን ሩታ እርጉዝ ሆና መጣችና ቀጥሎ ደግሞ ያ ሁሉ ውርጅብን ከቲክቶክ እስከ ይዱ፣ ወይነ ሴት መሆናችሁ እናንተ ተሳዳቢው፣ ሴት ተሰዳቢዋ ሴት እናንተ እናንተ እኔ ምለው በሴት ማህፀን አልወጣንም ነው ወይስ ነገ ያንወልድም ነው ወይስ እንዴት ነው? ለነገሩ ስ ራሱ አንዳንዱ አሁን ነፃነት እየረገጥኳት አይደል እንዴ ስመጣ፣ እሷ ደግሞ ዋሽታ ስለምመጣ ነው። ጋይስ የምሬን ነው የምላቸው። አብረሀም ያላደረጋትን አደረገኝ ስለምትል ውሸት ስለምትዋሽ ልጅ አለኝ ከኔ ነው ይኸው አልተናገረችም እስካሁን ድረስ። ዛሬም ታመጣልን ይሆናል አናቅም። እና ለዛ ለዛ ነው እንጂ ለሌላ ነገር አይደለም። እሷ ራሱ እኔ የከፋ ስድብ ተሳድቤ አላቅም። የከፋ እንዴ ሩታ እኮ በጣም የከፋ ስድብ ነው የምትሰድቧት ማለት ነው። ግን እነሱ አመናችሁ በኋላ ለነገሩ እውነት ሲወራ ላይክ አታደርጉም። ቅድም እራሱ ሰርቼ ቪዲዮ ላይክ ያላደረጋችሁም ላይክ አድርጉኝ ቀጥ ብላችሁ ማለት ነው። ምን ነው እናንተ እንዴ? መዋሸት አለብኝ ግዴታ ዋሽላችኋለሁ። ግን አሁን አልዋሽምን አሁን ሰዓት እኔ ሰው ሳያስብ ሳያስብ እየመወዳን የውሸት መዋሸት አልፈልግም። ግን ትላንትና ምሳ በሉ የሚገርማችሁ ነገር ማለት ነው፣ ገብተው በሉ ኧረ ተው ብንል እኔ እኮ አብርሃም ራሱ ሲሄድ ከሴቶች ጋር ሲሰራ ሩት እርግጠኛ ነኝ ትኖራለች እያልኩኝ ነበረ። ከዚ የትላንትናው ራሱ ካሜራማኑ አብርሃም ነው እንጂ ማንም አይሆን ብዬ ነበረ። የምሬ ነው ምላችሁ። ከዛ አብርሃም ከወዳጅነት እስከ አንድነት ሲከታተላችሁ ሰው ዞር ብላቸው ራሱ አታዩም? እንደ እንደምን ችግር አለ? የምሬ ነው። እንደዚህ ጎን ጎን እዩ፣ እዩ፣ አስታውሉ። ማን አለ? ማን የለም? ሰው አለ ወይ? ሰው የለም ወይ? አትስሩ። አይደለም ስሩ፣ ስራችሁ። ግን ይሄ ስራ የማይሆን ነገር ነው በተአምር የማይሆን ነገር ነው አንፈልግም። እኔ እኔ አልፈልግም እቃወማለሁ። ያለ ይቃወማል፣ አልቃወምም ያለ መብታችሁ ነው። እኔ እኔ አልፈልግም እንደዚህ አይነት ስራ የምሬ ነው እንላችሁና አብረሀም እንግዲህ እዛ መጥቶ ሌላ ዘፈን ዘፍኖ ላታ አላችሁ አለው እንትን ኢንስታግራም ላይ ማለት ነው። እኛ በዚህ እንንጫጫለን እሱ ገና በዛ ይሄ እውነት ለማስመሰል ነው አይደል? ይሄ እንትን የምታደርጉ የምትሄዱበት ይሄ የማይሆን ነገር ነው። የምር ክብራችሁ እኮ ዝቅ አድርጋችኋል። ነገ ልጃችሁ ያየዋል። ነገ ልጃችሁ ይሄን ነገር የተደረገው ስታየው እኮ ልጃችሁ እኮ ትሸማቀቃለች። ልጃችሁ እኮ ታፍራለች። የምር ስለዚህ እንደዛ አይነት ስራ አትስሩ። ስራ ለው እናውቃለን። ልጅቷ ይሄንን አክል ራሱ አልሳተችም ራሷን አለመውታችን በቁማለች። ራሷን ዝቅ የሚያደርግና ራሷን ከፍ የሚያደርጋትን ነገር አውርዶ የሚፈጠፈጣትን ነገር በደንብ ጠንቅቃ ታውቃለችና አንድ ሰው እርጉዝ ሆኖ እናንተ ስታስቡት እራሱ እናንተ እርጉዝ ሆናችሁ ሌላኛው ወንድ የሚፈልጋችሁ ይመስላችኋል ሲጀመረስ። እናንተስ ደግሞ ሌላ የሚያምራችሁ ይመስላችኋል እንደ ሌላ ወንድ የምር እንደዛ የምታደርጉ ይመስላችኋል? የትኛዋ ሴት ናት እርጉዝ ሆና እንኳን እርጉዝ ሆና እርጉዝ ሳትሆን ራሱ ከባሌ የተጣልች ያለው ብላ ከሌላ ጋር ከሌላ ወንድ ጋር ሄዳ የምትለጠፈ የለም። ስለዚህ ይሄ ደግሞ ስራ ነው እላቸዋለሁ። ግን አንፈልግም፣ አቁሙ። አብረሀም አቁሙ። በቃ እዛ ኢንስትግራም ላይ አንዴ ቲክቶክ አንዴ ዩቱብ አትለጥፉብን፣ ይበቃችኋል። በፍቅር ትመጡ እንደሆነ ምጡ፣ አለበለዚያ ግን አለበለዚያ ምን ምን እኮ ምን አትነሄድ፣ ማን መጣ፣ ማናይም ልል ነበር። ይመጣሉ ተመልካች፣ እኔ ባልመጣ ሌላኛው ይመጣል። እኔ ደግሞ ብቀነስ ባልቀነስ ምን እጠቅማችኋለሁ? አዎ አንድ ላይክና የአንድ ሰው የሚያይላችሁ ቪዲዮ ነው የሚቀረው። እና ለማንኛውም ተዘፍኖላት እላችኋለሁ። ውድ ቤተሰቦቼ ግን በዚህ ቁም እውነት ለማስመሰል አትሯሯጡ፣ እውነት ለማስመሰል እንትና ደፋ ቀና አትበሉ። ልጁ የሂሳ ጓደኛ ነበረ ከሁላችሁም ጋር ቪዲዮ ሰርቶ አለ ከአብርሃም ጋር ብቻ ነው ይሄኔ። አሁን እኮ ከአብርሃም ጋር ሊኖረው ይችላል አልታወቀ አንቆቀም የሆነ ቦታውን ቲክቶከሮች ነፍሳችሁ አይማርም እና ገብታችሁ ዞር ዞር ብላችሁ ጎልጎላችሁ አውጡ። በቃ ራሳችሁ አያዝዱ። የምር እንዲህ ራስን ማስከበር የመሰለ ነገር አለ እንዴ? ራስን አስከብራችሁ የመኖር መሰለ ነገር አለ እንዴ? እኔ እራሳችሁን ከምታስንቁ ራሳችሁ እንደዚህ አይነት ሰው ናቸው እኮ እነሱ ከማስባል ራሳችሁ ብታጸዱ ባይነኝ እኔ እውነት ለመናገር ስሜ በቆሻሻ ነገር እንዲነሳ አልፈልግም። እና ሁሉም የሰው ወንትን ሊለያይ ይችላል እላችኋለሁ ለማንኛውም ሩታ ራሷን አልሳተችም። እርጉዝ ሲጀመር እኮ ሙድ እየያዘችብን ነበር፣ ቪዲዮ ላይ ማለት ወር ነው ብላቸው በደላትና ሙድ እያያዘች ነው እያለችን ማለት እኛ ራሱ ስንገለፈጥ ሙድታ ይዘብታል እኮ ጋይስ እንዳይንተናቸው የተሳሳታችሁት ማለት ነው። እንዳ አዲስ ህይወት ጀመረች ሩታ። ደግሞ ትላንትና አዲስ ህይወት ጀምሬያለሁ ብላ ርዕስ ሰታ አይደል የመጣችው ሩታ? ከዛ በኋላ ስንቲቱ በር ነው እናንተ? አዲስ ህይወት ጀምሬያለሁ ብሎ የመጣው የምር ስንቲቱ በር እንደ ያያችሁት ተናገሩ። እንትና ማናት የመጣችው አዲስ ህይወት? አዎ ሩታ ከለቀቀች በኋላ እንትና መጣች ማለት ነው። ፋሲካ። ከዛማ ማናት ማን ነው የመጣው ሌላ? እነ ማዕዶት ሌላ አራት አራቲቱ በር ሰራዊት ያለው ተገለ የሩታ ቪዲዮ ከተለቀቀ በኋላ አዲስ ህይወት ጀምሬያለሁ ካለች በኋላ አራት ሰው አራት ዩቱበር ለቀዋል። የብሬድናቸው እናንተ እናንተ በቃ ዩቱበር መሆን እኮ ይሄ ነው። አትዋሹ ትሉናላችሁኛ። ለምንድን ነው የምትዋሹት? እናንተም እንደዚህ ለምን ትላላችሁ ትሉናላችሁ። በዩቱበር እስከሆናችሁ ድረስ ውሸት በውሸት ነው ብትሆኑ። አዲስ ህይወት ጀምሬያለሁ ባለችበት ርእስ ስንት ሰው ነው አዲስ ህይወት ጀምሬያለሁ ብሎ ታምኔልና ርእስ አድርጎ የመጣው? ኢትዮጵያ ያሉት ማለት ነው። የምር ወይኔ በላቸው። ለማንኛውም እኛ ነቅተናል። ያናክል አትሯሯጡ። ያና ክለ ደፋቀን አትበሉ። በቃ ብትጨቃጨቁ ብትደባደቡ ብታለቅሱ ማንሰማ ድንጋሁን በኋላ የምራን ሰማችሁ? ምን አይመለከተኝ። ጋይስ፣ እኛ አይ፣ ይሄን ከተላለን ምትሉ ከሆነ መብጣችሁ ነው። እኔ ግን እኔ መሮኛል፣ አስጠልቶኛል። በተለይ ደግሞ ብዙ ልጆች እንትን፣ የተበሳጩ ልጆች አሉ። የምር በጣም ሩታን የሚወደዋት የሚያከብረዋት ልጆች አሉና ይሄ ርዕስ ለምን ተሰጠት ለምን ይሆናል እያሉ ማለት ነው። እና ለማንኛውም ሰላሙ